ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለእናንተ ይሁን። የተወደዳችሁ የእግዚአብሔር ልጆች፣ አምላካችንና አባታችንን እግዚአብሔርን እናመሰግናለን። የዛሬውንም ቀን አራት ቃል በፊታችሁ ይዤ የመጣሁት ወንድማችሁ ታምራት ኃይሌ ነኝ። ይህንን ሳምንት ዕብራውያን ምዕራፍ 10 ቁጥር 23ን መነሻ አድርገን የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ በሚል ርዕስ ስር በቃሉ ታማኝነቱን ያረጋገጠውን እግዚአብሔርን የእምነት ምስክሮች ከሆኑት አባቶችና እናቶች ተለምዶን እየቀሰምንን ያለ ነው። በቀን አንድ አዳምንና ሔዋንን አንስተን በውድቀታቸው ቀን የተገባላቸውን የእግዚአብሔርን ታማኝነትና ቃል ኪዳን አይተናል። በቀን ሁለት ደግሞ ኖህን አነሳንና በውሃ ጥፋት ጊዜ ያጸናውን እምነቱን በእምነት መርከብን እንዲያዘጋጅ የረዳውን እምነቱን በዘመኑም ደግሞ የጽድቅ ሰባኪና ጻድቅ ሆኖ ለመኖር የረዳውን እምነቱን ተመልክተናል። በትናንትናው ቀን በቀን 3 አብርሃምን ደግሞ አነሳንና በመጠበቅ ውስጥ የተገለጠውን የአብርሃምን እምነት ያገዘውን እምነት የረዳውን እምነት በማይመስሉ ዓመታቶች ባሳለፋቸው 25-26 ዓመታቶች ውስጥ ከእምነት ጎሎ እንዳይወድቅ እግዚአብሔር እረስቶኛል ብሎ እግዚአብሔርን እንዳይክድ ጉልበትና አቅም ሆኖ በዕድሜው መጨረሻ ላይ ማታን ነው ጭለማ ነው ተረስቻለው፣ በሚለው ሰዓት ላይ እንደገና እግዚአብሔር በቃል ኪዳኑ ተገልጦ የግርዛትን ስርዓት ሰጥቶ ቃል ኪዳኑን እንደገና ልጅን በመስጠት የአብርሃምን ዘረን እንደ ሰማይ ከዋክብት አበዛለው ጅማሬ ሲያጸናለት ተመልክተነዋል። አብርሃምንም በመጠበቅ እምነት ጉልበት እንዴት እንደሆነው አየን። ዛሬ ደግሞ በቀን አራት የተመለከተኝን አምላክ አየሁት ያለችውን አጋርን እናነሳና ከእርሷ ደግሞ ስለምን እግዚአብሔር ተመለከተኝ እኔም ማየሁት እንዴት እንዳለች ከእርሷ ደግሞ ትምህርትን አብረን እንማራለን። ይህንን ቃል አንስተን አንብበን ስናጠና ዛሬም በዘመናችን የሚመለከተን አምላክ የሚያየን እግዚአብሔር እንዳለ በእምነት እንድናስብ ትምህርቱ መልእክቱ እሱ ነውእና ዘፍጥረት ምዕራፍ 16 ቁጥር 13ን በማንበብ የዛሬውን አገልግሎት እንጀምራለን። ዘፍጥረት 16 ቁጥር 13 እርሷም፣ ማለት አጋር፣ ይናገራት የነበረውን የእግዚአብሔርን ስም ኤልሮኤ ብላ ጠራች ጠራች የሚያየኝን በውኑ እዚህ ደግሞ አየሁትን ብላለችና፣ እንጸልይ። የምታየን አምላካችን የማትረሳን ፈጣሪያችን በክርስቶስ ጻድቅ በሆነው ልጅ እንዲያው ለዘላለም ወደ ጅማሬያችን ባንተ እንዳማረ ፍጻሜያችን ባንተ ስለሚያምር እናመሰግንሃለን። እኛ እንኳን የማናየው ብዙ ነገር አለን። ካፍንጫችን በስተቀር ሩቅ መመልከት አንችልም። አንተ ግን አይኖችህ በምድር ዙሪያ ናቸው። ሁሉን ታያለ፣ ትመለከተናለ፣ ታየናለ፣ ትረዳናለ፣ ታዝንልናለ፣ በብዙ ምህረትና ጸጋም ትገናኘናለ። ስለዚህም የሚያዩትን አይኖችን ስለምናይ ስምህን ኤል ሮኤ ብለን እንጠራለን። በእውነትም ባንተ መታየት ሆኖልናል። በአንተ መወደድ ሆኖልናል። የማንጠቅመውን የማንረባውን የሕያው የእግዚአብሔር ወንድና ሴት ልጆች ለመባል በቅተናልና፣ ክብር ለአንተ ይሁን። እንግዲህ አጋርን አንስተን ስናውጋ እግዚአብሔር የዘላለም አባት በቃል እንድትደርሰን አላየኝም፣ እግዚአብሔር እኔን አያየኝም የምትል ነፍስ ካለች መልእክቱ እንዲደርሳት መጽናናት እንዲሆንላት የሚያዩ አይኖች እንዳሉ የሚመለከቱ አይኖች ያሉ አምላክ በሰማይ እንዳለ የቃል መጽናናት እንዲሆን እንጸለያለን። በነገር ሁሉ ስለምትረዳን ክብር ለአንተ ይሆን፣ በክርስቶስ ኢየሱስ ስም አሜን። በቀን ሶስት አብርሃምን ሳራን አንስተን ተመልክተን ነበረ። አጋርም ከዚህ ትርክት ውስጥ የቤተሰቡ አባል ነች። በሰባ አምስት ዓመቱ ከኡር ምድር የወጣው አብርሃም ሶራ የምትባል ሚስት ነበረችው። ሁለቱም ልጅ አልወለዱም። እግዚአብሔር ግን ቃል ኪዳን ገብቶለት ነበረ ከቤተሰቦች ከሀገር ከዘመድህ ተለይተ ብትወጣ እኔ ለብዙ አህዛብ አባት አረጋሃለኝ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለኝ ብሎ የእግዚአብሔር ቃል የማይለወጠው የማይሻረው ዘመን ቢያለፍ ጊዜ ቢያለፍ የማያልፈው ቃሉ ታማኝ ሆኖ በመቶ ዓመቱ እንዴት እንደተፈጸመለት ትናንትና ተመልክተናል። 86 ዓመት ሲሆነው ማለትም ከ10 ዓመት በኋላ ከዑር ከወጣ ከ10 ዓመት በኋላ ሶስት ሰዎች ምክርን እንዳደረጉ፣ በተለይ በሚስቱ በሳራ ጀማሪነት፣ እንግዲህ እግዚአብሔር የገባልህ ቃል አስርት ዓመታት አልፈዋል፣ እኛም ልጅ አልወለድንም፣ እግዚአብሔር ያለውም ቃል ፍጻሜ አላገኘም፣ ያለ ዘር እንቀራለን እና ወደ ባሪያዬ ወደ ግብፃዊቷ ወደ አጋር ግባና ዘርን ለእኛ አስቀር ብላ ትማከራለች ከባሏ ከአብርሃም ጋር ። አብርሃምም በሳራ ምክር ይስማማል። ግብፃዊት የሆን ተባለችዋን ባሪያነች ተብላ የምታገለግለዋን አጋርን ሚስት እንድትሆነው ሲወስዳት እናያለን። ከእርሷም ደግሞ ዘርን ወይም ወራሽ ሊሆን የተገባውን ሰው እንዲተካ ተስማምተው ይህንን ነገር ሲያደርጉ እንመለከታለን። እግዚአብሔር በሌለበት ምክር በሳራ አቃጅነት በአጋር ተባባሪነት በአብርሃም ተስማሚነት ወደ አጋር ገብቶ እንደ ተኛ እናነባለን። እርሷም ጸነሰች። አጋርም ጸነሰች። መጸነሷን ባወቀች ጊዜ ግን እመቤቷን ትንቃት ጀመር። ተስማምተው እንዳልተፈጸመ ተስማምተው የደሎቱት ምክር ስር ሲሰድ በመካከላቸው ጠላትነት ሲገባ እናያለን። ቁጥር አምስትን ስናነብ እንደምናነበው እንደምናገኘው አብርሃም ለቀረበለት ውንጀላ እጅ ላለመስጠት እመቤቷ ስለሆንሽ ባርነቷ ላንቺም አገልጋይነቷም ላንቺ ስለሆነ የወደድሽውን አድርጊላት። ዛሬ ለዛሬ እኮ ሚስት እንድትሆንህ ብለው የሰጠሽኝ አንቺ ነሽና እንደፈቀድሽ አድርጊ የሚል ራስን ነፃ ለማድረግ የመሞከር ድርጊትና ፈቃድን ለሳራ ሲሰጣት እናነባለን። ይህንን ፈቃድም ተከትላ ሳራ አስመርራት አጋርን ከቤቷ ስታስኮበልላት እናነባለን። ይህንን ጊዜ ነው እንግዲህ ምሕረተ ብዙ የሆነው አምላክ ግብፃዊነቷን ሳያይ ባርነቷን ሳይጠየፍ ሁኔታዋን ተረድቶ ለእርሷም ምሕረት፣ ለተጸነሰውም ወንድ ልጅ ደግሞ ታላቅ ህዝብነት ተስፋን ይዞ ወደ በወጣሽበት ቤት ተመለሺ አላት። እርሷም በግብፃዊነቷ ሳታፍር በባርነቷ ሳትሸማቀቅ የተገባላትን አምላካዊ ተስፋ ሸክና ወደ እመቤቷ ቤት ለመመለስ ጉዞ ከመጀመሯ በፊት ነበር ያያትን ጊዜ የሰጣትን በምሕረቱ ብዛት ተስፈኛ ድጋሚ እንድትሆን ያደረጋትን ለመመለስም ወደ እመቤቷ ቤት ጉልበት የሰጣትን የታላቅ ሕዝብ መገኛ እናት እንድትሆን ያበቃትን አምላክ ኤልሮኢ ብላ ስም ሰጠችው። በእውነት በዚህ በተሰደድኩበት ቦታ ተስፋ ባጣሁበት ቦታ ከሞቀ ቤት በወጣሁበት ትቼው በሄድኩበት፣ ያንን የስቃይ፣ ያንን የመገፋት፣ ያንን የመጠላት ቦታ እንደገና አየው ይሆንን? በእውነት አንተ አምላክ እግዚአብሔር እኔን አየኸኝ፣ ብላ ነበረ። ኤድሮኢ ብላ ስም የሰጠችው ይናገራት የነበረውን አምላክ። ዘፍጥረት ምዕራፍ 32 ቁጥር 30 እግዚአብሔር በእውነት ያያል። ያዕቆብንም በአንድ ጊዜ በዘፍጥረት 32፥30 ላይ እንደምናነበው እግዚአብሔርን ፊት ለፊት አየሁት ሰውነቴም ድናቀረች ሲል፣ የዚያም ቦታ ስም ጵንኤል ብሎ ጠራው። ቦታው ጵንኤል ተብሎ የተጠራበት ምክንያት እግዚአብሔርን ፊት ለፊት ያዕቆብ ማየቱ ነበረ። በማየቱ አላቆምም፣ ሰውነቱም ድናቀረች። ለመዳኑ ምክንያት እግዚአብሔርን ፊት ለፊት ማየቱ ነው። ለቦታው ስም መሰጠት ምክንያት እግዚአብሔር በዛ ቦታ ያዕቆብን ማየቱ ነበረ። እግዚአብሔር የሚያይ አምላክ ነው። በማንነታችን አይነቀንም፣ በውድቀታችን አይነቀንም፣ በመገኘታችን አይጠላንም። በኃጢአት ጸያፊነት የረከሰና የቆሸሸ የእርግማን ካባ ስለለበሰን አይጸየፈንም። ነገር ግን እግዚአብሔር ያያል። መጽሐፈ ምሳሌ ምዕራፍ 15 ቁጥር 3 የእግዚአብሔር ዓይኖች በስፍራ ሁሉ ናቸው ክፎችንና ደጎችን ይመለከታሉ ይላል። የእግዚአብሔር ዓይን ጻድቅ ጻድቁም እሱን እሱን የሚከተለውን የሚያመሰግነውን የሚሰዋለትን የመረጠ የሚመለከት አድሏዊ ዓይኖች እግዚአብሔር የሉትም። ለኃጢያቱም ለኃጢያኑም ለጻድቁም እኩል ዝናብን የሚያዘንብ እኩል ፀሐይን የሚያወጣ እኩል ለልጁን መሥዋዕት እንዲሆን ለዓለም ሁሉ አሳልፎ የሰጠ በልጁ በኩል ደግሞ ዓለምን ሁሉ እንዲሁ የወደደ የማያዳላ አምላክ ዓይኖቹ በስፍራ ሁሉ ናቸው፣ ክፎችንም ደጎችንም ይመለከታሉ። እኩል ምን ማለት ነው ታዲያ? ዕብራውያን ምዕራፍ 4 ቁጥር 13 እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። የማየቱ የእግዚአብሔር የማየቱ ምስጢር ከእርሱ የሚሸሸግ ነገር እንደሌለ በማወቅ ሁሉ ነገር ደግሞ በፊቱ እንደራቆትነት የተገለጠ የሚሰወር ነገር እንደሌለ በማወቅ በእርሱ ፊት በንጽህና እንድንኖር ነው ምክንያቱ የተገለጸለን። በመጨረሻ ሁለተኛ ዜና ምዕራፍ 16 ቁጥር ዘጠኝ። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉ በማለት የእግዚአብሔርን መመልከት የእግዚአብሔርን ማየት በእንደዚህ ባለ ድምዳሜ የቀን አራትን ትምህርታችንን እንፈጽማለን። የእግዚአብሔር ልብ የእግዚአብሔር ዓይኖች ልቡን በእርሱ ዘንድ ፍጹም ሊያደግ በወደደው ሰው ሁሉ ላይ አይኖቹ ናቸው። ዜና 16 ሁለተኛ ዜና 169 እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ለመጽናት ምክንያታችን፣ ለመቆም ምክንያታችን ያሳለፍናቸውን ወራቶች ያሳለፍናቸውን ዓመታቶች በመነሳትም በመውደቅም በመብዛትም በማነስም በጤናም ጤና በመጉደልም በደስታም በሐዘንም እግዚአብሔር እግዚአብሔር ነው። አይለዋወጥም ሐሳቡ በእኔ ላይ ብለን እንድንል ለመጽናት ምክንያታችን የእግዚአብሔር አይኖች በእኛ ላይ መሆናቸው ብቻ ነው። በምሕረቱ ባለጸጋ የሆነው እግዚአብሔር ስለደገፈን ብቻ ነው። ከዚህም ተነስተን ማናችንም በራሳችን ማስተዋል አንደገፍም። የትኛውም ጽድቃችን በፊት በእግዚአብሔር ፊት አላስተረፈንም፣ አላዳነንም፣ ለመወደድ አላበቃንም። እግዚአብሔር ግን ተመለከተ። ባርነታችንን አልናቀም፣ ግብፃዊነታችንን አልናቀም፣ ከጨለማ መምጣታችንን አልናቀም፣ የኃጢአት ባሪያዎች መሆናችንን አልናቀም፣ የእርሱ ጠላቶች መሆናችንን አልናቀም። ነገር ግን በወደደም በልጁ በክርስቶስ እንዲያው በጸጋው ጠርቶ ወደ ልጁ የፍቅር መንግስት አፈለሰን። ከዚህም የተነሳ የእግዚአብሔር ዓይኖች በምድር ሁሉ ናቸው። ክፉዎችንም መልካሞችንም ሁሉ ያያል። አጋር ይህ ሚስጥር ስለገባት ኤል ሮኢ ብላ ስሙን ጠራችው። በእውነት የሚያዩኝን ዓይኖች እኔም ማየሁትን ብላለችና። እንጸልይ። የምታይ አምላክ አይኖችቹ በምድር ዙሪያ ሁሉ የሆኑ እየመረጥቅ ጻድቁን እየመረጥቅ ፈቃድን የሚፈጽመውን ብቻ የማታይ አድሏዊ ያልሆን አምላክ ደካሞችን የምትረዳ፣ ኃጢአት በበዛበት ጸጋህን እያበዛ የምትታደግ በልጅ በኢየሱስ ክርስቶስ መስዋዕትነት ከዓመፅና ከዘላለም ኩነኔ ከዘላለም ፍርድ አስመለጠ በሰማያዊ ስፍራ ቦታን አዘጋጅተህልን ከክርስቶስ ጋር ያነገስከን ያከበርከን ልጆች ያደረግከን መንፈስን በእኛ ላይ ያኖርክ አባ ብለን የምንጮህበትን ድምፅ የሰጠህን እግዚአብሔር የዘላለም አባታችን ሆይ ተባረክ። አይኖች አይተውናልና፣ በአንተ ተመልክተናልና፣ በአንተ ታይተናልና፣ በአንተ ተወደናልና፣ ስለዚህ ፍቅርህ፣ ስለዚህ ቸርነት፣ ስለዚህ ምህረት፣ ስለዚህ ስለማይለወጠው አባትነት እናመሰግናለን። ክብር በሰማይ ክብር በምድር ለአንተ ይሁን። ዛሬም ከአጋር ጋር ተስማምተን ኤልሮኤ እንልሃለን። በእውነትም መታየት በማይገባን ስፍራና ቦታ ላይ ሆነንም እንኳን የሚያዩትን አይኖችን አይተናልና፣ ክብር ለአንተ ይሁን። ስለሰማህን እናመሰግናለን። በክርስቶስ ኢየሱስ ስም አሜን። የእግዚአብሔር የአምላካችን ሰላም ጥበቃና ቸርነት ከእናንተ ጋር ይሁን። በሚቀጥለው በቀን አምስት እስክንገናኝ ድረስ ተባረኩ። አሜን።

ላያል ይቀድሳል አስተዋይ ጠቢብ ያደርጋል ቃልህ